ሰውና ልጅን ማየት ይፈቀድልኛል አይፈቀድልኝም? አንተ ደግሞ በየጊዜው ነው እንዲ የምታየው? እንግዲህ አይቻልም፣ ማየት አይቻልም። እኮ ነው ሁሌ እንድታየው ማንፈቀደልህ? አላሳይም። እንዲህ እንደዛ ከሆነ እኔ እንደውም የመጣው ማየት መጥቼ ነው ነው ነው። አምስት ቀን ሆኖኛል አይደለ? የምር ሆኖኛል፣ አምስት ቀን። ከፀሐይ ስለመጣ ልጅህን ማየት አትችልም። ወጣ ማለት ትችላለህ፣ ፀሐይ ውለህም ማየት አትችልም። የትም ቆይተህ ልጅህን ማየት አትችልም፣ ቤት ውስጥም መግባት አትችልም። እኔ የምለው አብርሽ፣ ቀብራራው ታደሰ ማለት ነው። ጥሎሽ ህን ጥለህ ጥሎሽ አይደለም የሚባለው ምንድን ነው ይሄ? ቅልቅልህን አድርገህ ለምንድን ነው እንደፈለክ ማትወጣ፣ እንደፈለክ ማትገባ እንዴ የልጅ ባል እኮ ነህ፣ እዚያ ቤት አይደል፣ እንዴ የልጅ ባል የሚሰጠው ክብር አይሰጥም እንዴ! እኔ በነገራችን ላይ ከነሩታ ቤት ለልጅ ባል የሚሰጠው ክብር አይሰጥም እንዴ! ከነሩታ ቤት ምን ጉድ ነው! ቱ ቱ ቱ። ሌላው ደግሞ ሔረሚላ፣ እኔ ከረሚላ ማለት ነው። ጠላትሽ ያልቅስ፣ ጠላትሽ ይከፋ፣ ጠላትሽ ይደፋ። የምሬን ነው እንጠላትሽ ራሱን ያጥፋ። የምን ራስ ማጥፋት ነው የምን ኃጢአት። ባይሆን ራሴን አጠፋ ነበር ብላለች። እንግዲህ ይሄ ከአንቺ አይጠበቅም ማለት ነው ሔረሚላዬ ይሄ ከአንቺ አይጠበቅም፣ በጭራሽ ከአንቺ አንጠብቀውም። የእኛ የሀበሾች ምላስ ማለት ነው እንኳን ለእንደነ ሔረሚላ አይነት ያለው ላለው ይቅርና እንኳን ሌላ የሆነ እንዲሁ በአደባባይ የተሳሳሙ ምናምን የሚሉትን ይቅርና ማለት ነው የኛ ሕዝብ ማለት ለነመልእክተኛውና ለናደረው እንኳን የማይሆን ነው። አያችሁ ሲጥልም አንዴ ሲያነሳም አንዴ ነውና፣ እኔ እኔ ከዚህ በኋላ ከመልእክተኛውና ካደረው ስም ማጥፋት በኋላ ማለት ነው ከዚያም ደግሞ ሰዎችም ሳያጣሩ በነሱ ላይ ከወረዱት በኋላ ማለት ነው። እኔ የምሬ ነው የምላችሁ፣ በቃ ለማንም ቦታ አይኖረኝም። እንደፈለግኩ ብሆን ለማንም ቦታ አይኖረኝም ማለት ነው። ለማንም ቦታ ሊኖረኝ አይችልም፣ አይኖረኝም፣ ለማንም ማለት ነው። በቃ ሊኖረኝ አይችልም እና እና ለማንም ቦታ አትስጭ ማለት ነው የምፈልገው፣ እንዲሁም ደግሞ ለሔረሚላም ማለት ነው ሌላውን ያው ሩታ ትንሽ አላ አደለ፣ አንድ ሴት ልጅ ለባሏ የምትሰጠውን ክብር ለባልሽ ስጮ። እሱ ሳሚኝ ብሎሽ ነው የምትስሚ እንዴ? እሱ እንደዚህ አድርግኝ ብሎሽ ነው እንዴ? ድሮ ስትንጠለጠይ ትንጠለጠይ የነበረው ማለት ነው። እኔ እኮ ከመቼው እንደ በቃት ነው ሩታ፣ ከመቼው እንደ በቃት ሩታ ማለት ነው። ምክንያቱም በቃ እንደዚህ አድርጊ እንደዚህ ሳሚ ጉንጨን ሳሚ ቀፊኝ ተብለሽ ነው እንዴ?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 ዛሬ እንግዲህ ያው እንደተለመደው በአብርሽ እና በሮታ ጉዳይ ነው ማለት ነው የመጣሁት። አብርሽ እንግዲህ ዛሬ እስኪ ምንድን ነው የሚባለው ያው አዲስ አበባ ነበር እንደሚታወቀው። ብዙ ነጽጌጋር ሌሎች ጋርም እያየነው ነበር ማለት ነው ሰሞኑን። ስለዚህ ከዚያም ደግሞ አንዳንድ የሚያስፈልጉ ነገሮችን ይዞ እንግዲህ ወደ ሩታ ዘንድ ይለዋል። ምክንያቱም እዚያም መቆየት አትችልም፣ ቤት ውስጥ መምጣትም አትችልም ስለተባለ ማለት ነው። ቤት ውስጥ መምጣት አትችልም ስለተባለ ወይም ደግሞ ልጁን በፈለገው ሰዓት የሄድ ማየት ስለማይችል ምክንያቱም ምንድን ነው የሚባለው ይሄ አዎ ቅልቅል ስላልተደረገ የሩታ እናትና አባት እያዩት እዚያ ቤት መግባት አይችልም ማለት ነው ያ ማለት እንግዲህ ሩታ እንግዲህ ያው ነጭ ነጫ ነው አብርሽ የሚያወራው ምክንያቱም ተጣልተን እንኳን ስትደውልኝ ነበር ታርቀን ደግሞ ዘጋሽኝ ሲላት እንግዲህ ሩታ ደንገጥ ብላለች። ምክንያቱም ሚስጥር በአደባባይ ወጣ ሚስጥር በአደባባይ ወጣ ሚስጥር በአደባባይ ወጣ እና ደንግጣለች ማለት ነው፣ ምናምን ብላ ለማስተባበል ሞክራለች ማለት ነው። ምክንያቱም አብርሽ ነጭ ነጫን ነው የሚያወራ የኛ ይዋህ ማለት ነው። የምር ነጭ ነጫን እኮ ነው የሚያወራ ለምን ይዋሻል ብሎ ነው የሚያወራው። በቃ ለምን ይዋሻል ለምንድን ነው የምናስመስለው ብሎ ነው የሚያወራው ማለት ነው። ነጭ ነጫን ነው የሚያወራው ነው። እንደዚያ ሲላት እንግዲህ ደንገጡላ ነገሮችን ማስተባበል እንትን ሞክራለች ማለት ነው። ስለዚህ ሩታ ለባልሽ እንደ ባል ክብር ስጭው። በቃ ሁሉን ነገር ትቶ ደግሞ ትዳሬ ቤቴ ብሎ ሲመጣ እንደ ሚስት ሁኝ፣ እንደ ሚስት ማለት ነው። እንዲህ ክብርን መጠበቅ ደጋግሜ ተናግሬዋለሁ። ክብርን መጠበቅ ዱሮ ነበር፣ ዱሮ ማለት ነው። ዱሮ ያ አልፏል፣ አሁን ያ አልፏል ማለት ነው። ስለዚህ ወደ ራስሽ ተመለሺ፣ ባልሽን እንደ ባል አክብሪ፣ እንደ ባል እያዤ፣ እንደ ባል እንትንበይ ማለት ነው። እንዴ እናት አባቶችሽ ቤት ሲመጣ ማገላምጠሽ፣ መንገድ ላይ ስታገኙ ማገላምጠሽ፣ የሆነንትን ስትዩም የሆነ አስተያየትሽ፣ የሆነ ቅጣጦ ምናምን ነገር አትቀበዩ። ክብር ይኖርሽ ማለት ነው። ከዛ ውጭ ደግሞ ዛሬ ማለት የምፈልገው እንግዲህ በዚያው አጋጣሚ ሔረሚላ እንድትመጣልን እንፈልጋለን በራሷ ቻናል በቃ እንድትመጣለን እንፈልጋለን። እንዲሁም ደግሞ ከጎኗ አለንልሽ ልንላት ይገባል ማለት ነው ሔረሚላን፣ ገባችሁ ሔረሚላን አለንልሽ። የምን ማልቀስ፣ ለምን ታለቅሻለሽ? ሁላችሁም እንደዚህ ብትሆኝ ይሻልሻል፣ እንዲህ ቢያደርግሽ፣ እንዲዋላ፣ እንዲህ ቢያደርግሽ፣ እግዚአብሔር እንደዚህ ቢያደርግሽ እያላችኋት ነው። አይባልም እያላችኋት ነው። እና ስለዚህ አይባልም ማለት ነው። አይባልም፣ እሺ ስለዚህ በቃ መንከባከብ ነው። ካልቻልሽ ደግሞ ያንን ማድረግ ነው። እንዲሁም ደግሞ በቃ ማለት ሁላችሁም በቃ መጥፎ ነገር ካንደበታችሁ ባይወጣ ባላያችሁ ባልሆነ ነገር በምን ነገር በቃ ኖርማል ጓደኛ ኖርማል ጓደኛ እነሱ ሊተዋወቁ ማንም ዝም ብሎ ኦዲየንስ በእርግጥ እኛ ኢትዮጵያውያን እንደምንዳየ እንዳየነው ነው ሰሞኑን ማለት ነው። ቅድም እንዳልኩት በሁላቸውም ላይ እንዳየነው ነው ዝም ብለን ባላየነው ነገር ማውራት ስለምንወድ ማለት ነው። ወይም ደግሞ በቃ አላቅም እንዴት እንደሆነ ማለት ነው። ማንም ከማንም አይበልጥም። ሔረሚላ ከሩታ ትበልጣለች እንጂ አታንስ። በቃ አለቀ። ሩታን እናንተ እንጂ የምትቆልሏት ማንም አይደለች። አለቅ በቃ። ሔረሚላም እንደዛ። ስለዚህ እናንተ እንጂ እያሳነሳችኋት፣ ከሩታ አንሳም አይደለም። አለቅ በቃ። ይሄ ነው ማለት ነው። እውነቱ ይሄ ነው። ሰው በሰውነቱ ለኩ። ከዚያ ውጪ በአይናችሁ እንዳያችሁ አድርጋችሁ በተለይም ደግሞ በስደት ያላችሁ ብዙም አትከፈቱ ማለት ወዳለሁ ማለት ብዙ አትከፈቱ፣ ብዙ አትከፈቱ፣ ብዙ አትቀለዱ። እንዳያችሁ በአይናችሁ ያያችሁ ያህል በአይናችሁ ሔረሚላ ሩታን ትዳር ያፈረሰች ያክል አድርጋችሁ አታውሩ ማለት ነው። ስርአት ይኖራችሁ ይኖራችሁ የሰው ምላስ የኛ ኢትዮጵያውያን ምላስ ሰርተን አናድግም እንጂ ማለት ነው ሰርተው የሚያድጉትን ለመጣል ወይ ደግሞ ወደውና ፈቅደው አብረው እነሱ ለሰሩ የእናንተ ማሽቃበጥ የእናንተ ብዙ ማውራት የእናንተ የሆነ በቃ ያልሆኑ የሆኑ ነገሮችን ማለት ጣም ነውርና አስነዋሪ እንዲሁም ደግሞ የሰው ልብ ቅስም ሰባሪ ነው። እኛ እላሷችን ማለት ነው። ይህ ነው ማለት የምፈልገው። ሰው ሔረሚላ ለማንም አታልቅሽ፣ ለማንም ለጠላትም እንደዚህ አታሳይ። ፋ ፈታ ፈካ ብለሽልን ነይ ማለት ነው። ነገም ሌላ ቀን ነው። ሰ ሮታ ደግሞ ልጇን ወስድ ልጇን ትውሰድ፣ ልጇን ትውሰድ። ልጇን ከሄረሚላ ጋር ያስቀመጠችውን ከየት ያመጣችው ልጅ እንደሆነ ባይታወቅም ያብርሽ ልጅ ነው ብላ ሄረሚላ ዘንድ አስቀምጣ፣ ሄረሚላናት እያሳደገችላት ያለችው። ስለዚህ ልጇን ትረከብ በመጀመሪያ ደረጃ ማለት ነው መሆን ያለበት ስለሆነ አለቀ። ዛሬ የምለ ይ ነው። ቤተሰብ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለው። ባይባይ